ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን፣ በዛሬው የዜና ጥንቅራችን ይዘንላችሁ የመጣ ነው። የ11ኛውን ማዕከላዊ ኮሚቴ ስብሰባ መጠናቀቅን አስመልክቶ ህዳር 7 ቀን 2018 ዓ ም ከኢህአፓ የተሰጠ የአቋም መግለጫ ሲሆን በመግለጫው ላይ በጦርነቶች እየደረሰ ያለውን ውድመት፣ የሰላም እጦት፣ የስራ አጥነት፣ በኮሪደር ልማት የሚደርሰውን የቤት ፈረሳ፣ የኑሮ ውድነትንና መፈናቀልን የመረመረ ሲሆን የብልጽግና መንግስት የፖለቲካ ጥያቄም በጉልበትና በጦርነት ለመፍታት እየሞከረ መሆኑንም ይህም ለባሰ እልቂት እንደሚዳርግና ኃይሎች ተያያዝ ጉዳዮችን በስፋት ተዳስሰዋል። እኛም ይህንን መግለጫ እንደሚከተለው እናቀርብላችኋለን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ኢሃፓ ከመላው ኢትዮጵያ በአባልነት ተወክለው በተሰበሰቡ የጉባኤ ተሳታፊዎች ጽናት እስከ ድል በሚል መሪ ሀሳብ በሐምሌ 14 እና 15 ቀን 2017 ዓ.ም 11 ኛው ጠቅላላ ጉባኤውን በሐዋሳ ከተማ አካሂዶ የማዕከላዊ ኮሚቴውን አባላትና ሌሎችንም ህጋዊ የፓርቲው አካላት ምርጫ አድርጎ አያሌ ጠቃሚ ውሳኔዎችንም በማድረግ በድል መቋጨቱ ይታወቃል። ከጠቅላላ ጉባኤው በኋላ ከውስጥና ከውጭ የተወሰኑ ውዝግቦች ስለተነሱበት በጉባኤው የተመረጡት የማዕከላዊ ኮሚቴ አባላት ፈጥነው ሙሉ ስብሰባ ለማድረግ ሳይችሉ ቆይተዋል። ይሁን እንጂ ኢሃፓ የገጠሙትን መሰናክሎች አልፎ ህዳር 6 እና 7 ቀን 2018 ዓመተ ምህረት የመጀመሪያውን የ11ኛው ማዕከላዊ ኮሚቴ ሙሉ ስብሰባ አካሂዷል። በስብሰባው መጀመሪያም ከድርጅቱ አማካሪ ኮሚቴ አባላትና ነባር የቀድሞ አባላት ጋር ግንዛቤዎችን የሚጨምሩ ጠቃሚ የሀሳብ ልውውጦች ተደርገዋል። የኢሃፓ ማዕከላዊ ኮሚቴ ኢትዮጵያ ዛሬ የምትገኝበትን በጦርነቶች እየደረሰ ያለውን ውድመት፣ የሰላም እጦትና የጸጥታ መናጋት፣ ከፍተኛ ኢኮኖሚያዊ ችግሮች፣ የስራ አጥነትን ስፋት ኮሪደር ልማት በሚባል በልጽግና መርብ ቤት ፈረሳ ምክንያት እየደረሰ ያለውን ውስብስብ ችግር የኑሮ ውድነትና መፈናቀል በከፍተኛ ምሬትና ሐዘን በስፋት መርምሯል። የብልጽግና አገዛዝ ባለፉት ሰባት ዓመታት በዜጎች ላይ ባካሄዳቸውና እያካሄዳቸው ባሉ ጦርነቶች በትግራይ በተጓዳኝም በአፋር ክልልና በአማራ ክልል ውስጥ አሁን ደግሞ በመላው የአማራ ክልልና በበርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉ የወገን እልቂትና የመሰረተ ልማት አውታሮችና ሌሎችም ቋሚና ተንቀሳቃሽ ንብረት ውድመትን መርምሯል። በወገንና በሀገር ላይ እየደረሰ ያለው መተላለቅና ውድመት ሊቆም እንደሚገባው እንደዚህ ቀደሙ ሁሉ ጽኑ አቋም ወስዷል። የኢትዮጵያውያን የተራዘመ መከራና ስቃይ ማብቃት ስላለበት ይህ እንዲሆን በሰላማዊ መንገድ የፖለቲካ ትግሩ ተጠናክሮ መቀጠል እንዳለበትም ወስኗል። ኢህአፓ በማንኛውም የኢትዮጵያ ክልል ወይም አካባቢ የሚነሱ የፖለቲካ ጥያቄዎች በሰላማዊ መንገድ ፖለቲካዊ መፍትሄ ሊሰጣቸው ይገባል ብሎ ያምናል። የብልጽግና መንግስት ማንኛውም የፖለቲካ ጥያቄ በኃይልና በጉልበት ያውም በአውዳሚ ጦርነት ለመፍታት የ የሚያደርገውን ተደጋጋሚ ስምሪት አቁሞ እስከ ዛሬ ከደረሰው የከፋ ውድመትና ጥፋት ከመድረሱ በፊት ሁሉንም ጉዳዮች ባለድርሻ አካላት ባሳተፉ ፖለቲካዊ መድረኮች በድርድር ለመፍታት መጠር እንዳለበት እናሳስባለን። በአማራ ክልል የህልውና ጥያቄ በማንሳት አትግደሉን፣ አታሳዱን፣ አታዋርዱን ብለው ነው መሳሪያ ያነሱት እና ጥያቄያቸውን ከመፍታት እንዲሁም የሚታወቁና በተደጋጋሚ እየተደረጉ ያሉ ግድያዎችና መፈናቀሎች በማስቆም ፋንታ መንግስት ዝቶና ፎክሮ ጦር አዘመተባቸው። ወገን ከወገን ጋር እየተላለቀ ሀገር ሀገርም እየደማች ነው። ዛሬ ኦሮሚያ ውስጥ መሳሪያ ባነሱ ዜጎች የተነሱትን ጥያቄዎች ብልጽግና በደንብ ያውቃቸዋል። ዜጎች የህይወት ዋጋን እስከ መክፈል የሚያስገድድ ጥያቄ ሲኖራቸው ማንኛውም ገዢ ኃይል ቆመ ብሎ ለማዳመጥ ካልቻለ እልቂትና ውድመት ይቀጥላል ማለት ነውና በሁሉም የኢትዮጵያ ክልሎች ዛሬ እየተካሄዱ ያሉ ጦርነቶች ቆመው ችግሮቹ በሰላማዊና ፖለቲካዊ መንገድ በድርድር ሊፈቱ ይገባል። ብልጽግና የዜጎችን ክቡር ህይወት በህገ መንግስቱ የሰፈሩትን የዜጎችን አይነኬ ነጻነቶችና መብቶች መጀመሪያ ራሱ አክብሮ ሁሉም ኃይሎች እንዲያከብሩ የማ የማድረግ ኃላፊነት ቢኖርበትም ስልጣን ከጨበጠበት ወቅት ጀምሮ በተቃራኒው ሲጥሳቸውና ሲያስጥሳቸው እንጂ ሲያከብራቸውና ሲያስከብራቸው አልታየም። ሀገር ዜጎች ተከብረውና ታፍረው መኖሪያቸው እንጂ እንዳሁኑ የገዢዎች መዘባነኛ ልትሆን ባልተገባ ነበር። በትግራይ ወገኖቻችን ላይ የኤርትራን መንግስትን ጭምር በመጋበዝና በማሳተፍ የጥፋት ጦርነት አካሂዶ የሀገር ሉዓላዊነትን ደፍሮ ተዘርዝሮ የማያልቅ ትልቅ ጥፋትና ውድመት ከመድረሱ በላይ ተጎራባች የሆኑ የአፋርና የአማራ ክልል ህዝብም ከባድ ዋጋ እንዲከፍሉ አድርጓል። በተቃራኒ ወገን በቆሙ ኃይሎች የተፈጸሙ ጥፋቶች ቢኖሩም፣ ያንን አውዳሚ ጦርነት ከማካሄድና ከ600 ሺህ በላይ የሚገመት ወገናችን ከሚያልቅ ሌሎች የሰላማዊ መፍትሄ መንገዶች ሁሉ ሊፈትሽና ሊሞክር በተገባ ነበር። አንድ ገዢ ኃይል የዜጎችን ህይወት ካልጠበቀና ነፃነትና መብታቸውን ካላከበረ የፖለቲካ ስልጣኑ ዋና መሰረትና አላማ ስቷልም አቷልም ማለት ነው። ታዲያ ምን ሊያደርግ ነው የገዢነት ስፍራውን የያዘው ብሎ መጠየቅ ተገቢ ነው። ብልጽግና በኢትዮጵያ ህዝብ እንዲጫወትበት ተፈቅዶልኛል ብሎ የሚያምን ከሆነ እጅግ በጣም መሳሳቱ ልንነግረው እንወዳለን። ደጋግሞ ዋሽቶና አታሎ አንዱን ማህበረሰብ ከሌላው ጋር በማጋጨት ጦርነቶችና ግጭቶችን የመግዣ ስልቱ አድርጎ መኖር ለበሳሉ የኢትዮጵያ ህዝብ የሚያዋጣ አይደለም። መብቃትም አለበት። መላው የኢትዮጵያ ህዝብ እና ምድሪቱ ሰላም ይፈልጋሉ ይገባቸዋልም። ይህንን አለመረዳት ህሊና ቢስነት ነው። ገበሬው አርሶ እንዲያመርት፣ ነጋዴውም ሸማቹም ተንቀሳቅሰው የንግድ ልውውጥ እንዲያደርጉ፣ ቀሪውም ዜጋ በፈለገበት ተንቀሳቅሰው ጉዳዩን እንዲፈጽም ዘላቂ ሰላምና የተረጋጋ የጸጥታ ሁኔታ መኖርን ይፈልጋሉ። መሰረታዊ የልማ አውታሮች ፈራርሰው አዳዲሶች ሲገነቡም አይታይም። በቀደመው ጊዜ ኢኮኖሚያዊ እድገት እያመጡ የነበሩ ፋብሪካዎች ከመውደማቸውም በላይ ሌሎች ግንባታዎች እንዳይደረጉ የሀገሪቱን ውስን ሀብትና ጥሪት ልክ እንደ ወገናችን ለጦርነት እየተማገደ ነው። ያውም አውዳሚ የእርስ በርስ መተላለቂያ ጦርነቶች። ለገዢዎች የሚሰሩ መዝናኛዎች ለአብዛኛው የኢትዮጵያ ዜጋ ህይወት ለውጥ አያመጡም። ህዝብንም አፍኖ መግዛት ደግሞ ለረጅም ጊዜ የሚያቆይ አይሆንም። ሁሉንም ኃይሎችና ህዝብንም ደጋግሞ ማታለል ፈጽሞ አይቻልም። ብልጽግና ሰከን ብሮ ሀገራ ሀገራችንን ቀስፈው ለያዙት አያሌ ችግሮች ሰላማዊና ፖለቲካዊ መፍትሄዎችን በድርድሮች እንዲፈልግ አጥብቀን እንመክራለን። ኢትዮጵያና በፍጥነት በቁጥር እየጨመረ ያለው ህዝቧ በሀገራዊ ሁለንተናዊ እድገትና ልማታቸው ከቀሪው ዓለም ጋር ምርቶችና ሸቀጦችን በቀላሉ ሊለዋወጡበት የሚያስችል ሀገራዊ ነጻነት ጠብቆና አስከብሮም ለመኖር እንዲረዳም ጭምር ቀረብ ያለ ያለመሰናክል ሊጠቀምበት የሚችል ወደብ ያስፈልገዋል። ጥያቄው የወደብ ማስፈለጉና ጠቃሚነት ጉዳይ አይደለም። ነገር ግን አሁን ከኤርትራ ጋር ወደ ጦርነት በመግባት ወደብ ለማግኘት ሰውነት የመሞከር ስሁት መንገድ ሊቆም ይገባል እንላለን። በሰላማዊ መንገድ ወንድማማችነትንና መልካም ጉርብትናን፣ የጋራ ጥቅሞችን በማራመድ ችግሩ መፍትሄ ሊያገኝ ስለሚችል ወደ ጦርነት መሄድ ተገቢም አስፈላጊም ጤናማም አይደለም እንላለን። በቅድሚያ ግን ብልጽግና እውነት የወደብና የህዝብ ጉዳይ አስጨንቆት ነው አጀንዳው ያደረገው ወይስ የተለመደውን ህዝብን የማታለል መንገድ አድርጎ ወስዶት ነው የሚለው እስከዛሬ አገዛዙ ካደረጋቸው ድርጊቶች በመነሳት መጠየቅ ያለብን ዋና ጥያቄ ነው። የብልጽግና ስራ ሁሌም ፍየር ወዲህ ቅዝምዝም ሞዲያ እየሆነ ነው የሚታየው። ዛሬ የኢትዮጵያ ህዝብ እንኳንስ ተጨማሪ ጦርነት ሊፈልግ ይቅርና የውስጥ ጦርነቶችም አማራውታል ተጨማሪ ውጊያ እንደገና ሌላ ዙር እርቂት በፍጹም አይፈልግም። ብልጽግናና ጋሻ ጃሪዎቹ የጦርነት አታሞ መደለቃችሁን ልታቆሙ ይገባል። ለኢትዮጵያውያን ዛሬ እያደረሳችሁባቸው ያሉ ጥፋቶችና ውድመቶች ከበቂ በላይ ናቸው። በቃችሁ ልትባሉ ይገባል። ዛሬ በኢትዮጵያ ውስጥ ጦርነትና ግጭት የሌለበት አካባቢ አለ ለማለት አስቸጋሪ ነው። ብልጽግና ከህወሓት መሩ ኢህአዴግ በብዙ ጥፍ የሚያስከነዳ ጎሰኝነትና ዘረኝነት፣ አድሏዊነትና ሙስናን ሁሉን ለኔባይነት በሀገሪቱ አስፍኗል። በሀገራችን ረጅም የስርዓተ መንግስት ታሪክ ታይቶ የማይታወቅ የእርስ በርስ ግጭት በሀገሪቱ ውስጥ እየተካሄደ ነው። በአዲስ አበባ ከተማና በተለያዩ የክልል ከተሞች ውስጥ ዜጎችን መንገድ ለማስፋት ወይም የኮሪደር ልማት በተባለ ስልት እድሜ ልካቸውን ለፍተው ጥረውና ግረው ከሰሯቸው ቤቶች፣ ንብረታቸውና ማህበራዊ ህይወታቸው በዜሮ ባባዛና ባልተገባ መንገድ እንዲፈናቀሉ፣ እንዲሰደዱና እንዲንከራተቱም ተደርጓል ማት በተባለው በስልት የሚካሄድ የተደራጀና የተቀናጀ ማፈናቂያ መንገድ የአዲስ አበባ ነባር ነዋሪዎች ከመኖሪያቸው አካባቢያቸው እንዲወጡ እንዲበታተኑም ተደርጓል። የተፈናቃዮቹ ሰቆቃ ዛሬም ድረስ አላበቃም። የደረሰ ያለው ጉዳት በሚያብረቀርቁ መብራቶች ይሸፈን ቀርቶ ከተሞችን በብርሃን ፍጥነት እያጥለቀለቀ ባለው የድህነት ማሳያነት ይበልጥ ጎቶ የሚታይ የአደባባይ ሀቅ ነው። አገዛዙ የኢትዮጵያን ሉዓላዊነት የሚገፉ የውጭ ፖሊሲዎችን ያለምንም ቅድመ ሁኔታ በመቀበሉም የሀገሪቱ ኢኮኖሚያዊ በእጅጉ እንዲያሽቆሎ ቁል ከመሆኑ በላይ ከዚህ ቀደም መካከለኛ ገቢ የነበራቸው ዜጎች አሁን በልተው ማደር የማይችሉበት ደረጃ ላይ እንዲደርሱ አድርጓል። የኑሮ ውድነቱ ከቀን ወደ ቀን እያሻቀበ ዜጎች ራሳቸውና ልጆቻቸውን መመገብ አቅቷቸው ጎዳና እየወጡ ይገኛሉ። በሀገር ውስጥ ሰላም እንዲታጣ ከመደረጉ በተጨማሪ ብልጽግና ኢትዮጵያን ከሁሉም ጎረቤቶቿ ጋር ያላትን ግንኙነት እንዲሻክር አድርጓል። በእርግጥ አንዳንዶቹ ሀገሮች ከኢትዮጵያ ጋር ታሪካዊ ችግር ቢኖራቸውም ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ በነበራት በሳል የዲፕሎማሲ ስራ ጥቅመዋን አስጠብቃ ቆይታለች። ብልጽግና ግን በሚከተለው ታይቶም ተሰምቶም የማይታወቅ ቅጥያጣና ዲፕሎማሲ ተብሎ ለመጠራት እንኳን በማያስችል እንቅስቃሴው ሁሉንም እያበላሸ ይገኛል። ኢትዮጵያ በዓለም አቀፍ ደረጃ የነበራት እጅግ ከፍተኛ ተሰሚነት ታይቶ በማይታወቅ ሁኔታ እንዲበላሽ አድርጓል። ሰባተኛው ሀገራዊ ምርጫም ከወራት በኋላ ማለትም ግንቦት 24 ቀን 2018 ዓ እንደሚካሄድ ምርጫ ቦርድ ያወጣው የጊዜ ሰሌዳ ያሳያል። ላለፉት አመታት ዘርፈ ብዙ የጥጥሳ ችግሮችን ተጽዕኖ በመቋቋም ዝግጅት ሲያደርግ ቆይቷል። ይሁን እንጂ ብልጽግና በሚያካሂዳቸው አያሌ ጦርነቶች እየደረሰ ያለው እልቂትና ውድመት፣ በፍረጃ የሚደረጉ የዜጎች መፈናቀሎች፣ አማቂና ደፍጣጭ አገዛዝ መስፈን፣ በሙስና የነተበ ብልሹ አስተዳደር መንሰራፋት፣ የጋዜጠኞች እስር፣ የፖለቲካ ምህዳር ከመጥበብ ወደ መዘጋት መድረስ፣ የፖለቲከኞችና የህሊና እስረኞች ማብቅ የሌለው እንግልትና ሰቆቃ የመንፈስ እረፍት የሚነሳ ሰፊ በዘፈቀደ የሚደረግ የዜጎች አፈሳ ወከባና እስር መዘውተር፣ የህዝብ እንደራሴዎች ሳይቀሩ ለህገ ወጥ እስር መዳረግ የሰላማዊ ዜጎች እገታና ከዜጎች አቅም በላይ የሆኑ ክፍያዎች ተጠይቀው መንግስት በሚቆጣጠራቸው ባንኮች አማካኝነት ጭምር የማስለቀቂያ ክፍያዎች መተላለፍ ሃይማኖትና ዘርተኮር ግድያዎች መበራከትና የመንግስት ለማስቆም አለመፈለግ ህዝቡን እያስመረረ ያለው ከፍተኛ ኢኮኖሚያዊ ድቀትና ድህነት እንዲሁም የጥላቻ ፖለቲካ የፈጠረውን ፍጥጫና ማህበራዊ መናጋት ሀገራችንን ገደል አፋፍ ላይ ስላደረሳት መንግስት ለምርጫ የሚያስችል አስቻይ ሁኔታ የመፍጠር ግዴታውን ቅድሚያ እንዲወጣ ኢሃፓ ያሳስባል። ዛሬ መደባበቅ አይቻልም፣ አይጠቅምምም፣ አያስፈልግምም። ጦርነቶቹ እንዲቆሙ የብልጽግና መንግስት በአስቸኳይ ቀዳሚነቱን ወስዶ በይፋ ከተፋላሚዎቹ ጋር ነጻ በሆነ መድረክ ለመደራደር ዝግጁነቱን ማስታወቅና ያሰማራቸውንም ጦር ንጹሀንን በጅምላና በተናጠል ከመግደር አስቆሞ ወደ ሰፈሮቹ እንዲመለስ ማድረግ ይኖርበታል። መሳሪያ አንስተው ላመኑበት ዓላማ ከባድ መስዋዕትነትን ሲከፍሉ የቆዩ ተፋላሚዎቹን በኃይል ማንበርከክ አይቻልም። ቀጣይ መተላለቅና ውድመት ህዝቡንና ሀገር የሀገሪቱን መመለሻ ወደሌለው ጥፋት እያደረሰ ነውና አሁኑኑ መቆም አለበት። ዛሬ ላይ ሆነን ኢትዮጵያ ምርጫን ለማካሄድ አስቻይ ሁኔታ በፍጹም የለም ብሎ ኢሃፓ ያምናል። በዚህ ሁኔታ ላይ ሆነን የሚደረግ ምርጫ ሰላምን አያመጣም፣ ሀገርን ከመጥፋት አያድንም፣ የዲሞክራሲ መስፈንንን እድል ለዘላለም ያመክናል። ለህዝብም ለሀገርም አይበጅም ብቻ ሳይሆን የአገዛዙ ስልጣን ለማስቀጠል አጃቢ ከመሆኑ ውጭ ትርጉም አይኖረውም። ስለዚህ ገዢው ብልፅግና ሁኔታዎችን አገናዝቦ ሀገርን ለማዳር ይችል ዘንድ አስቻይ ሁኔታዎችን እንዲፈጥር ኢሃፓ እስከ ሰዓት ድረስ ጫና እያደረገና በሰላማዊ መንገድ እየታገለ እንደሚቆይ ያሳውቃል። ስለዚህ አገዛዙ የጦረኝነትን ባህሪውን እስካልገታ ድረስ በሚቀጥሉት ጥቂት ወራት ውስጥ የሚደረገው ምርጫ የሀገሪቱን የተወሳሰበ ችግር ከመፍታት ይልቅ ሁኔታዎችን ከድጡ ወደ ማጡ እንዲሆን ያደርጋል። እንደሚታወቀው አገዛዙ ጦርነትን ስልጣንን የማቆያ ብቸኛው መንገድ እስከዛሬ እየገደለም፣ እያስገደለም፣ እያዋረደም፣ እያደኸየም፣ እያፈነም፣ እያስታደደም በስልጣን ላይ ቢቆይም ህዝብ እየተደራጀ መምጣቱ የማይቀር ስለሆነና የታፈነውም ህዝብ ለመብቱና ተገቢ ጥቅሞቹ መጠበቅ መታገል መጀመሩ አይቀሬ ነውና ያኔ በህዝብ ላይ እንደዛሬው መዘባበን አይታሰብም። ሉዓላዊ የስልጣን ባለቤትነቱን፣ የሰውነት ክብሩን፣ አይነኬ ነጻነቱን፣ የዜግነት መብቱን የተነጠቀ ዜጋ ሁሉ ጭጭ ብሎ ሊገዛ ስለማይችል ገዢው ኃይል ሳይፈረድበት አስፈላጊና ተገቢ የሆኑ የሰላማዊ መፍትሄ መንገዶች መምረጥ ይኖሩበታል። ማንኛውም አምባገነናዊ ስርዓት ዘላለማዊ ስላልሆነ፣ የገዢዎች ጉልበት ደግሞ ከህዝቡ የተባበረ ኃይል ስለማይበልጥ ይልቁንስ አይፈድባችሁ እንላለን። በመጨረሻም አንደኛ ሲሆንና ህዝቡ ለመብቱ በአንድነት መቆም እንዲጀምር ኢሃፓ የማደራጀትና የመቀስቀስ ስራውን አጠናክሮ ይሰራል ሁለተኛ የብልጽግና መንግስት ዜጎች ለሚያነሷቸው ፖለቲካዊ ጥያቄዎች ወታደራዊ የኃይል ምላሽ መስጠትን ጦርነትን እዚህም እዚያም መጫርን ንጹሀንን የጦርነት ኢላማ ማድረግን በአስቸኳይ እንዲያቆም ኢሃፓ በጽኑ ያሳስባል ያለምንም ቅድመ ሁኔታም ጦርነቶች እንዲቆሙ ከታጣቂ ኃይሎችም ከተለመደው እጅ ስጡኝ በዘለለ ትርጉም ያለውና ውጤት ሊያመታ የሚችል ድርድር እንዲያደርግም በአጽንኦት ይጠይቃል ሶስተኛ ኢሃፓ የፖለቲካ ተቃዋሚ በመሆናቸው በፖለቲካ አመለካከታቸውና በማንነታቸው ወይም በእምነታቸው ምክንያት ለዓመታት በግፍ እስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ የሰብአዊ መብት ተሟጋቾችና በአጠቃላይ ከህግ አግባብ ውጭ የታሰሩ ዜጎች በአስቸኳይ እንዲፈቱም ያሳስባል። ሀገር የዜጎች መኖሪያ እንጂ እስር ቤት ልትሆን አይገባም። አራተኛ የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማትና ወዳጅ ሀገራትም በዚህ ወሳኝ የሰላማዊ ትግል ምዕራፍ ወቅት ከኢትዮጵያና ከኢትዮጵያውያን ጎን በመቆም አጋርነታቸው እንዲያሳዩ ጥሪ እናቀርባለን። በኢትዮጵያና በህዝቧ ተደራድሮ የማያውቀው ኢሃፓ አሁን በተደቀነባት ከባድ ሁለንተናዊ አደጋ የእርስ በርስ ጦርነትና ሌሎችም ጥፋትና ውድመቶች እንደ ሀገር ቆማ የመቀጠል እድሏም ከፍተኛ አደጋ ላይ ስለጣሉት ብልጽግና ኅሊና አለኝ የሚል ከሆነ በአፋጣኝ ሰላማዊ መፍትሄዎችን መከተል እንደሚገባው ያሳስባል። በሀገር ህላዊ ላይ ቁማር መጫወት ተገቢ አይደለም። ፓርቲያችን አደጋዎችን አስቀድሞ በማየት ስጋቱንም ያለመታከት በመግለጽ ከእንግዲህ ከመቼውም ጊዜ በላይ ለኢትዮጵያውያን ነጻነት እኩልነትና ለፍትህ መስፈን የሚያደርገውን ሰላማዊ ትግል አጠናክሮ እንደሚቀጥል ለመላው የኢትዮጵያ ህዝብ የማይታጠፍ ቃል ይገባል። የአገዛዙ ጭኮናና ግፍ በስቶበትና ተንገሽግሾ በቃን የሚል ድምፅ ከጤና ባለሙያዎች፣ ከመምህራን፣ ከሌሎች የህብረተሰቡ ክፍሎች መሰማት ጀምረዋል። እነዚህ ከዝናው በፊት የሚሰሙ ጉምጉምታዎች ናቸው። በሲዳማ፣ በደቡብ፣ በደቡብ ምዕራብ፣ በማዕከላዊ ኢትዮጵያ፣ በአፋር፣ በሶማሌ ወዘተ እየተነሱ ያሉ የዜጎችን ጥያቄዎች ከመፍታት ይልቅ ጥያቄ ያቀረቡ ዜጎችን እንደተለመደው ማሰርና ማስፈራራት ዛሬ ባለው የኢትዮጵያ ሁኔታ ችግሮችን ያባበሳል እንጂ ወደ መፍትሄ አያቀርብም። ይፈጸምም አይገባም። ሁሉም ነገር ልካለውና የብልጽግና የአፈና አገዛዝ ሊቆም ይገባል። ጽናት እስከ ድል ለኢትዮጵያውያን